በመርሃ ግብሩ ተገኝተው የእንኳን ደህና መጣችሁ ንግግር ያደረጉት የደቡብ ኢትዮጵያ ክልል የፍትህና የህግ ኢንስቲትዩት ዳይሬክተር አቶ ካሳውን ፈልፍሉም ስልጠናው በፖሊስና በፍትህ አካላት በኩል የሚስተዋሉ ክፍተቶችን ለማረም መዘጋጀቱን ተናግረዋል። የፍትህና ህግ ኢንስቲትዩት ዋና ዓላማው በፖሊስ በኩል በአቃቤ ሕግ፣ በፍርድ ቤቶች፣ በማረሚያ ቤቶች የሚታዩ የአሰራር ክፍተቶችን የክህሎት ክፍተቶችን የስነ ምግባር የአመራር ከነዚህ ጋር የሚታዩትን እየተለቀበ እየተለየ ይህንን ክፍተት የመሙላት ላይ ነው ትኩረት አድርጎ እየሰራ ያለው። በህብረተሰቡ ዘንድ የሚነሱ ችግሮችን በብቃት ለመወጣት በጉዳዮች አስተዳደር ዙሪያ የሚስተዋሉ ችግሮችን በመፍታት ውጤታማና ወጪ ቆጣቢ ስራን ተግባራዊ ማድረግ ያሻል ብለዋል አቶ ካሳውን። የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት አቶ ቦጋለ ፈይሳም የጉዳዮችን ፍሰት ማስተዳደር ብቃት፣ ብስለትና ስክነትን የሚሻ በመሆኑም ከውስብስብ አሰራሮች በመላቀቅ ፈጣንና ቀልጣፋ አሰራሮችን በፍትህ ተቋማት ላይ ተግባራዊ ማድረግ ያሻል። የፍሰት አስተዳደርን በአግባቡ በመምራት ውስብስብ የሆኑ ጉዳዮችን በኃላፊነት መፍታት እንደሚገባም አቶ ቦጋለ አሳስበዋል። የመጣውትን ጉዳይ የመጣውበትን ጉዳይ በተዘረጋው አሰራር መሰረት ቶሎ ጨርሼ እመለሳለሁ የሚያስብል ሲስተም በኢንስቲትዩሽናችን ገንብተን ሰዎች አግሬቭድ እንዳይሆኑ የምናደርግበት ነው። ኬስ ፍሎ ማኔጅመንትን እንደ አመራርኛ ማኔጅ የማናደርግ ከሆነ ባክሎግ ይፈጠራል፣ ፕሮዳክቲቭ እንዳንሆን ያደርጋል፣ አነሳሰሪ የሆኑ ሂሪንጎች እንዲፈጠሩ ይደረጋል ማለት ነው። ዶክተር ውብሽ ሽፈራው መምህርና አሰልጣኝ ሲሆኑም ስልጠናው በጉዳዩ ፍሰት አስተዳደር ዙሪያ የሚስተዋለውን ክፍተት ከመቅረፉን ባሻገር ለቀጣይ ተግባራት ተጨባጭ ግብዓት የሚሰጥ እንደሆነም አረጋግጠዋል። ያሰራ የሚችል ውጤታማ የሆነ መመሪያ እንዴት ያወጣሉ የሚለውን አውቀው ያ መመሪያውን አውቀው ስራ ላይ ያውሉታል ብለን እንጠብቃለን። እነዚህ ነው ከስልጠናው የምንጠብቀው እርስ በርስም ባለሙያዎቹ ልምዳቸውን ይለዋወጣሉ እውቀታቸውን ይለዋወጣሉ፣ ይተዋወቃሉ። ለወደፊቱም በዚህ ጉዳይ ላይም በሌላ ጉዳይ ላይም እውቀት ሲፈልጉ ኔትወርክ ይፈጥራሉ። በቀላሉ እየተገናኙ መረጃ እውቀት ይለዋወጣሉ ብለንም እንጠብቃለን። ለሁለት ተከታታይ ቀናት በአርባ ምንጭ ከተማም በጉዳዮች ፍሰት አስተዳደር ዙሪያም ለዳኞችና የፍትህ አካላት በተሰጠው ስልጠናም በክልሉ ከሚገኙ አስራ ሁለት ዞኖች የተውጣጡ ዳኞችና የፍትህ አካላት ተሳታፊ ሆነዋል።